ለዛሬ ሙሽሮቻችን የተጻፈ ስነ ጽሁፍ ነው። እስኪ በስማም ብዬ ልጀምር። ሰላምታ ለዚህ ላደረሰ ለሰላሙ ጌታ፣ በቃላት ስብስብ በግጥም ምስጋና የሚያስደምጣችሁ አለኝ መልካም ዜና። ዛሬውስ ደግሞ በጣም ልዩ ነው፣ በስጋው ደግሞ መሰረት አለው ገቡ የታደለ እንዲሁም ጋሸው በሁነኛው ስጓዝ እስከ ስናመው ጋብቻ መስርተው ህይወትን አገኙ እስከ ፍጻሜው። ትዳር ፈላጊውን መዝግባችሁ ስጡን ቤት ሲዘው። የዚህ ቤት ባለቤት ትዳርን ያሲዛል የታደለ ነው። ብዙ ባለ ትዳር ተጋብተውበታል ከዚህ ቤት ይዘው። እኔም ምስክር ነኝ። ከዚህ የተገኘው ሶስት ጥቃኔ ነው። ባባኔ ጀምሮ በማስተዋል ሄዶ ሞገስ ደገመው። ሙሽራዋ ደስታ አድለኛ ነሽ፣ የቤቱን አገልጋይ ላንቺ አደለሽ። የወላጅ ምርቃት በእውነት አድሮብሻል፣ ስትፈልግ ኖራሽ ዛሬ በጠዋቱ ሞገስን ወስደሻል። ሞገስ ወንድማችን ከላይ ታች ሲሮጥ፣ አንቺ አሸንፈሻል። ሰው ከተባለማ አለ፣ ሰው ከተባለማ ብዙ ወጣት አለ፣ በጫት በሲጋራ አይምሮው የዛለ፣ ባሽሽ እና ባልኮል ልቡን ያቃጠለ። ሰው ከተባለማ አለ የተማረ ምግባረ ብልሹ ሕዝቡን ያማረረ ሕዝቡን ሊያገለግል በተመደበበት ደንታ ቢስ የሆነ ሰይጣን ያደረበትም። ጠዋት ቢሮ ገብቶ የሚያነጫንጨው አፉን የሚያላቀቅ ዝም ብሎ የሚያዛጋው አንቺ ግን ደስታ ከዚህ አይነቱ ሰው ጌታ ሰውሮሻል። በጸሎት የሚጠጋ በእውቀት የበሰለ ሞገስን ወስደሻል። ኑሮውን ሲገፋ ወንድማችን ሞገስ በብቸኝነት አጋር ፈልግ ብለው ሲመክሩት፣ ካይናት በደጅ ጽናት ምህላ ያዙልኛ አግዙ በጸሎት እያለ ሲማጸን ሁልም ዕለት፣ በዕለት ጸሎቱ ተሰማ ዛሬ ተሳካለት ደስታን አግኝቶ ሀሳቡም ወላለት። በክብር ላይ ክብርን ስለተቀዳጀች ሙሽሪት ደስ ብሏት ይህን ቃል ተቀኝች፣ ምናለች የህይወት ያለኝታ ደስታ ለነፍሴ አንተነህ የኔ ክብር ኃይልና ሞገሴ ደግሞ የዛሬዋስ በጣም ትገርማለች። የቅርብ ተጠሪሽ ተብላ ተጠየቀች፣ መለየት ቢጨንቃት ሞገስ ሞገስ አለች። አባቷንም ባሏ ሞገስ ሞገስ ስለሆኑ መለየት ተቸግራ ነው። ከሞገስ ልቡና ከአዲሱ ከተማ የሴት አስተዳደር መሾሟ ተሰማ። የተሾመችዋ አዲሷ ከንቲባ ዛሬ በሌሊቱ ብዙ ሰው ሰብስባ በደብረ አባይ ገብታ ከሞገስ ለመኖር ቃልም ስትገባ የገባቸውን ቃል በልቦ አስገብታ ፍቅር የተሰኘ ፕላን አሰረታ፣ ቆሞ የነበረ ብቸኝነት ካርታ ወሩራት አለችው አዲስ ህግ አውጥታ፣ ይህ ታላቁ ሞገስ ፍርዳ ቂዳኛ የፈረደባትን ብንጠይቅኛ በልብ ስርቆት ክስ እድሜ ይፍታሽ ብሎ በፍቅር እስር ቤት አስገባት ጠቅልሎ። ይቺ ደስታ ሞገስ ታሰረች ታሰረች ስላችሁ፣ በመንግስት እስር ቤት ከቶ እንዳይመስላችሁ ሌላ የማያስገባ የአንድ ሰው መኖሪያ የሞገስ ልብ ነው ያለችበት ጣቢያ። ክርክር የለውም ጠበቃም ማይሻ መፈታት አይችልም እስከ መጨረሻ። ብቻን መኖሩንስ በቃን ብለው ጥሩ አይደለምና ወንጌል እንዳለው ጠዋት በስርዓቱ እንደሰማ ነው። ከዛሬ ጀምሮ ለጸሎት ካልሆነ መለያየት የለም አብሮ መኖር ነው። መራዊ ወንድም ጎኑ ክፍት ሆኖበት ብርዱ ሲያስቸግረው ሁል ዕለት በዕለት የምትመረምረው ሐኪም መጣችለት። የመጣችው ዶክተር ከራሱ ጀምራ መላ ሰውነቱን መርምራ መርምራ ከጎኑ ላይ ስትደርስ ራጃ ስነስታ አንዲት የጎና አጥንት ማስፈለጉን አይታ በፍቅር ጥገና አጥንት አስገብታ ነካክታ ነካክታ ከመሃል እስከዳር ገጥማለት አደረች። በአንድ ሌሊት አደረ ይህን ሁሉ አድርጋ ገንዘብ አልበላችው። ደስታ በፍቅር ቀዳ ጠገነችው። ወይዘሪት ደስታ እጅግ የምታምሪ፣ ፊትሽ የሚመስለው የፀሐይ ስባሪ። ብርድ መጥቶሽ ነበረ ብቻሽን ስታድሪ። ከዛሬ ጀምሮ ስትሰጊ እንዳትኖሪ፣ ብርድ አለብኝ ብለሽ እንዳትጠረጥሪ። ሞገስ ሆስፒታሉ ባለ ላብራቶሪ ምርመራ ጀምሯል ገብተሽ ተመርመሪ። ምርመራውን ፈትኖ ካልጨረሰልሽ አልቀረም ዘንድሮ አልጋም ያዝሽ። ስማኝ አንተ ሞገስ እንዳታስቸግራት መልካም አልጋ ይዘህ አጥብቀህ መርምራት፣ ሰው የሚድንበት ገብቶ ተመርምሮ፣ ትዳር ሆስፒታል ነው ከጥንት ጀምሮ ስንቱ ለዳነበት። ለትዳር ሆስፒታል ሁለት ባለሙያ ተቀጥረውለታል። ሞገስም አግዛት ባለ ስራ ብቃት፣ ልክ እንዳይንህ ብሌን ጎን ጠብቃት፣ ቁምላት ከጎኗ ዘላለም አትራቃት። ልንገረፍዬ እንጂ እንደው ለናሙና ከጎኗ መቆምስ መቼ ጠፋህና። ቁርባኑን፣ ተክልሉን ይህን ሁሉ ክውር ምቀኘው ኮረና በኋላም ጦርነት አስቀርቶት ነበረ። ተቀምጠን በላን ከቶም በአንድ ወንበር፣ ለአምላክ የለምና የሚሳነው ነገር። ጳውሎስ ሲገልጸው የጋብቻን ነገር ቅዱስ ነው ይለዋል፣ አልጋው እንኳ ሳይቀር። ውዝግብ ጭቅጭቅ ያለ ምንም ነገር ለሚተኛበት ሰው በሰላም በፍቅርም መራዊ ወመራት ሞገስና ደስታ እድለኛ ናችሁ። በኮሪደር ልማት የስንቱ ሲፈርስ ጊዜ ቀን ሰጥቷችሁ ወይ ኮንዶሚኒየም ወይም አምሳ መቶ ተመዝገብ ሳለ እጣ ሳይደርሳቸው በመላከ ብርሃን በመላከ ሰላም ቃለ ምዳኑ ስራ ተታክሊሉ ተፈጽሞላቸው በደብረ አባይ ሄደው በስጋው ደም ታነጸ ቤታቸው። በሰማነው ነገር ብንደናገጥም ኋላ ተጽናንተናል። እግዚአብሔር ይመስገን። ቤተክርስቲያን በጣም ደስ ብሏታል። ዛሬ በደብረ አባይ አራት ሙሽሮች ቤትን የሚሰሩ ተገኝተውላታል። ወንድማችን አንድ ወንድማችን ዛሬ ስላልተገኘ ነው መሰርጉ። ክቡራን ሙሽሮች፣ በስተመጨረሻ የምመኝላችሁ እስካለም ፍጻሜ በፍቅር ኑራችሁ በዳግም ትንሳኤ እንደጀመራችሁ በኋላም በሰማይ መንግስት ያውርሳችሁ በምግባር ታነጾ በሃይማኖት ጸንቶ ያበነፍሱን ምክር ወንጌሉንም ሰምቶ ስጋውንም በልቶ ደሙንም ጠጥቶ ከወዳጆች ጋር ቤትን እየሰራ ሚያዚያ አስራ ዘጠኝ ከደስታ ጋራ በቅዱስ ቁርባኑ ሞገስ ቤትን ሰራ። የሙሽራ ወላጆች ናቸው ይህን መልክት የላኩት። ሙሽራው አድመጣኝ ልንገር ምስጢር እንደተረከብካት ከምዚዎች ጋር ደስታ ሞገስን ስቶት ድለትዳር አደራ በሰማይ አደራ በምድር በመልካሙ ስፍራ አኖራት በክብረ የእኛ ሙሽራችን ወይዘሮ ደስታ ብርሌ ናትና እንዳትሰበር ይሏል። ባለትዳሮችም መልዕክት ልከዋል። ሊነሱንም አብሬ መናገር አለብኝ። እንግዲህ ሙሽሯች፣ ጠንካር ጠንካር ባሉ ትዳር ለሰነፍ ሰው የሚመች መስሏችሁ እንዳትታለሉ። ጌታ ካልፈቀደ በትዳር አይዘልቅም። የተጋባ ሁሉም ጎጆ የሚፈርስበት ትዳር የማይጸናበት ቢሆንም ዘመኑ፣ እናንተ ሙሽሮች ግን እንዴ እንዳትሆኑ፣ በተለይ ሚስቶች ትዳር እንዳይፈርስ ዳግመኛም በሰማይ እንዳትቆነኑ ከዛሬ ጀምሮ ባለአክባሪ ሆኑ። አንዳንዶቹ ደግሞ ጋብቻ ሞባይሉን ይዘው በእጃቸው የኔትወርክ አክሰሱ እየጠፋባቸው እርሱ ሲናገራት እርሷ የማትሰማው፣ እርሷም ስትናገር እርሱ የማይሰማው ከዚያም ወጣ በይ ይላታል። ኔትወርኩ ሲያስጠላው እንዲህ ሲቆራረጥ ፍቅር ኔትወርካቸው ኖ ሰርቪስ ኖ ሲግናል ይላል። ትዳራቸው ከአገልግሎት መስጫ ክልል ውጭ ናቸው። ነገር ግን ወጣቶች፣ በትዳር ያላችሁ የተፋቅሮ ኔትወርክ አልሰራም ሲላችሁ ድንገት እንዳጥሉት ጋብቻ ሞባይሉን አይሰራም ብላችሁ ሁሌም በሚሰሩት በኢትዮ ቴል ቤተ ክርስቲያን 994 የነፍስ አባታችሁ በዶግማ ቀኖና የስልክ ቁጥራችሁ ሀሳቡን ተረዱ እየደወላችሁ እናንተ ሙሽሮች ትእዛዝ ባይሆንብኝ አንድ የላ አስነሳችሁ ሀብትና በረከት ይግባ ከቤታችሁ እንደ ይስሐቅ ያለ ልጅም ያድላችሁ የወላጅ መረቃት የአበው የካህናት ቡራኬው ደርሷችሁ ተዋህዶ ጸንታ ፀንታ ኢትዮጵያና ምድሯ ሰላም ሆናላችሁ። ልክ የዛሬ አመት መልአኩ ገብርኤል ከመብርሃን ጋር ገብተው ከቤታችሁ ቸሩ መድን አለም ዘራችሁን ያብዛ በልጅ ባርካችሁ ሞገስና ደስታ ስሙ ይል እንገራችሁ የልቃውን ታምላክ ቀኑን ባርቆላችሁ አለምን ስታዩ ዛሬ በሰርጋችሁ ተመስገን ጌታዬ ማለት አለባችሁ። የአዳምና ሔዋን ሆኖ ጋብቻችሁ ብቻችሁ አቤልን ውለዱ ቃየን እንትታችሁ ምን ልታዘዝ የሚል ደግ ልጅ ወልዳችሁ አባየ እማየ ለመባል ያብቃችሁ። እንግዲህ ጸልዩ፣ ኑሯችሁም የሙላ የጎደለ እንዳይሆነ። ጥሩ ቀን ነው፣ እግዚአብሔር ይመስገን። በሉ ተቀመጡ። ይቅርታ አድርጉልኝ፣ በድፍረት ተናገርኩ እንዳትቀየሙኝ። አጃቢዎች ሁሉ አንድ ነገር ስሙኝ፣ አስተያየት በመስጠት ስህተቴን አርሙኝ። ረድኤት እግዚአብሔር አይለይ።